ረጅም ኪሎ ሜትሮችን አቆራርጠው ከታላቁ ገዳም ከአቡዌ ገብረ መንፈስ ቅዱስ ከምድረ ከብድ እዚህ አዲስ አበባ ዋና መስሪያ ቤት መቄዶንያ ከትመዋል። ለምን እኛም የአቅማችንን እናድርግ ነው መልሳቸው። እንዴት? አብራችሁ የምትቆዩ ከሆነ ሁሉንም ታያላችሁ። ወደ ቪዲዮው አድማጭ ተመልካቾቻችን፣ እንግዲህ በአሁኑ ሰዓት እንደምታዩቸው እነዚህ አባቶቻችን ከታላቁ ገዳም ከምድረ ከብድ የመጡ ጻድቁ፣ አባታችን አቡነ ገብረ መንፈስ ቅዱስ ካረፉበት ለኢትዮጵያ ሀገራችን የጸለዩባት በተቀደሱ እግሮቻቸው በመስቀሎቻቸው ባርከው ይኸው ኢትዮጵያ ሀገራችን ከእግዚአብሔር ያስታረቁ አባቶቻችን ይኸው ዛሬ ደግሞ በታላቁ ማዕከል በመቅዶንያ ተገኝተው ከ8500 በላይ አረጋውያንና የአእምሮ ህሙማን ማዕከልን በማዕጠንት እያጠኑ በመስቀላቸው እየባረኩ ይገኛሉ። በመላው ዓለም ያላችሁ ኦርቶዶክሳውያን የቤተ ክርስቲያን ልጆች፣ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ልጆች እንግዲህ ዛሬ እንደምታዩቸው እነዚህ አባቶቻችን ሌሊቱ ሙሉ ሲጓዙ አድረው ከባባታችን የአቡነ ገብረ መንፈስ ቅዱስ ረዴታቸው በረከታቸው በሁላችን ላይ ውለው ይደርብን። እሺ፣ ግራና በቀኝ ይህ ታላቁ ማዕከል መቄዶንያ ዘር፣ ብሔር፣ ጎሳ፣ ጾታ ሳይለይ በአሁን ሰዓት ላይ ከ8500 በላይ አረጋውያንና የአእምሮ ህወሓን ማዕከልን እየረዳ ወደ 46 ቅርንጫፎችን አድርሶታል። የበርካታ ሰዎችን እንባ እያበሰ ያለው ሜቄዶኒያ አሁን ደግሞ እዚህ ዳይፐር ክፍል ነው። ይህንን ዳይፐር ክፍል ደግሞ ወንድማችን ዲያቆን ያሬድ ያስጎበኛቸዋል። ይሄ ዳይፐር ክፍል ነው መታቸው እነዚህ እራሳቸውን ችለው መንቀሳቀስ መመገብ የማይችሉ በቀን 3-4 ጊዜ ዳይፐር የሚቀየርላቸው ናቸው። እና እናንተ ዛሬ እንግዲህ ክቡራን አባቶቻችን በመቄዶንያ ይህን የመሰለ የማይጠንት ፕሮግራም ስላደረጉልን በጣም ደስ ብሏቸዋል። እነዚህ ለብዙ አመታት እንግዲህ ጎዳና ላይ ሲኖሩ የነበሩ እንግዲህ ዶክተር ቢኒያም መቄዶንያ ዛሬ ልዩ ልዩ ክብካቤ ህክምና እየተደረገላቸው ይገኛሉ። በቀን ሶስት ጊዜ ዳይፐር የሚቀየርላቸው እንግዲህ አብዛኛው ክላስ እንግዲህ ከሶስት ሺህ የሚበልጡት የአልጋ ቁራኞች ራሳቸውን ችለው መንቀሳቀስ መመገብ መጸዳዳት የማይችሉ ናቸው። እናመታቸው እዚህ ጋር ደግሞ ከተለያየ ሀገራት በመምጣት እንግዲህ ህይወታቸው ቀን ዘንበል ብሎባቸው ወድቀው የነበሩ ዛሬ መቄዶንያ እያሳከማቸው ካሉ ሰዎች መካከል የሚገኙበት ክላስ ነው። እና በተለምዶ ይሄ የሴቶች ላይ ፈር ክፍል ይባላል። አባቶቻችን ዛሬ እንግዲህ ይህን የመሰለ የአባታችን የጻድቁ የአቡነ ገብረ መንፈስ ቅዱስ ማይጠንት ፕሮግራም አድርጋችሁ ዛሬ ስለመጣችሁ በጣም ደስ ብሎናል። አረጋውያንም እጅግ በጣም ደስ ብሏቸዋል። መስቀል የናፈቃቸው እንግዲህ ያልጋ ቁራኞች ዛሬ ደግሞ ደስተኛ ሆነው እንደዚህ ጥሩ እዚህ፣ በነገራችን ላይ በጣም ብዙ ታላላቅ ቆሞስ አባቶቻችን፣ እንዲሁም ደግሞ ለቤተ ክርስቲያን አገልጋይ የነበሩ አሁንም እያገለገሉ ያሉ መቄዶንያ ከተለያየ ከጎዳና ላይ ያነሳቸው እንደዚህ የቤተ ክርስቲያን አገልጋዮች፣ የቅኔ መምህሮች አሁን እዚህ አነስተኛ ኪዳን ማድረሻ አለ። ታላላቅ አባቶቻችን በዚህ በኪዳን ቤት ጸሎት ያደርሳሉ። እንደናንተ አይነት ታላላቅ አባቶች ደግሞ መተ ሲጎበኝ እጅግ በጣም ለግቢያችን ትልቅ ደስታ ነው ማለት ነው። በእርግጥ መቄዶንያ ሃይማኖት ብሄድ ዘር ቀለም አይለይም፣ በየእምነታቸው በሃይማኖታቸው ይሄ ደግሞ አባቶቻችን መቄዶንያ የተለያየ አዳራሽ አለና በዛ አዳራሽ ውስጥ የተለያየ ፕሮግራም ስለሚደረግ ከታላቁ ገዳም ከምድረ ከብድ የመጡ ለሀገራችን ኢትዮጵያ የሚጸልዩ ብሎም ለመላው ዓለም የሚጸልዩ አባ እንዴት ዋላችሁ ሰላም ዋላችሁ እንግዲህ በዛሬ ሁለት የመጡት አባቶች ከታላቁ ገዳም ከምድረ ከብድ ካቡነ ገኖርስ ቅዱስ ገዳም ነው የመጡት እንግዲህ ዛሬ በማጥንት ጸሎት በማበረክ በማባረክ እንግዲህ አባቶቻችን እያገለግሉ ነው የሚገኙት ይሄ እንግዲህ ያሉ አባቶች ፋይናንስ ክፍሉ ነው ዋናው ሂሳቡ የሚንቀሳቀስበት በጀቱ የሚንቀሳቀስበት ከዚህ ክፍል ነው ለአርባ ስድስቱም ቅርንጫፍ ማለት ነው ለመቄዶኒያ አርባ ስድስቱም ቅርንጫፍ ከዚህ ነው የሚንቀሳቀሰው እንግዲህ ይሄ ደከመኝ ሰለቸኝ ሳይሉ ሙሉ ጊዜያቸው ነው እዚህ እየሰሩ የሚገኙት። እንግዲህ ዋናው ደግሞ ፋይናንስ ነው። ፋይናንስ በደንብ ከተንቀሳቀሰ ሁሉ ነገር እየተሳለጠ ይሆናል ማለት ነው። እዚህ ያሉት ፋይናንስ ሰራተኞች ናቸው ሁሉ የተለያየ በሶሻል ሚዲያም ሰምታችኋል በሰይፉ በኢቢኤስ ከየካቲት አንድ ጀምሮ ገቢ ማሰባሰቢያ ፕሮግራም አድርገናል። እና እዛ ፕሮግራሙ ያው ጊዜው እንግዲህ ዘመኑን መዋጀት ያስፈልጋል። በሶሻል ሚዲያ ነው ይሄ፣ ፌስቡክ፣ ቴሌግራም፣ ዋትስአፕ፣ ዩቲዩብ እዚህ ነው ሼር፣ ሰብስክራይብ፣ ለሁሉ ለዓለም ህዝብ ማጋራት። በኢንተርኔት የሚሰራው የኢንተርኔቱ ስራ በሙሉ በዚህ ስራ ነው ማለት ነው የመቄዶንያ የምሰራውን ስራ ማጋራት ነው ለሁሉም ማዳረስ በየቀኑ ደግሞ የሚሰሩትን ስራ በዚህ በሰይፉ ላይብ ላይ ባለፈው ሲደረግ የነበረው በሰይፉ ዩቲብ ነበር። አሁን ደግሞ እኛ ከአንድ ወር በኋላ በቅርቡ እዚሁ የራሳችን ስቱዲዮ አዘጋጅተን በመቅዶንያ ዩቲብ ደግሞ ገቢ ማሰባሰቢያ ፕሮግራም እንጀምራለን ማለት ነው። እዚህ ያሉት የአእምሮ ማናቸው እንግዲህ ዛሬ መድኃኒዓለም እንደመሆኑ በየ በየክላሱ በየአዳራሹ የምሳ ግብዣ አለ። ሰው እንግዲህ 40 80 ሙት ዓመት ዝክር እየዘከረ እዚህ ይመግባል ማለት ነው። ትልቁ በረከት ትልቁ እንትን ይሄ ነው። የኢትዮጵያ ሕዝብ በሙሉ ፕሮግራም እየያዘ ከውጭም ከሀገር ውስጥም ያሉት የኦርቶዶክስ እምነት ተከታዮችም ይሆናሉ። ሌሎችም እንደዚሁ እያመጡ ምግብ ይመግባሉ ማለት ነው። ቁርስ፣ ምሳ፣ እራት ይመግባሉ። በዛሬው ዕለት ደግሞ በየአዳራሹ ምግብ ፕሮግራም አለ ማለት ነው። ይሄ እንግዲህ አዳራሽ ነው። ሰርግ፣ ልደት፣ ወደፊት ትልልቅ ፕሮግራም ሲዘጋጅ እዚህ አዳራሽ ነው የሚዘጋጀው። ይሄ እንግዲህ የምታዩት አባቶች ያው ይሄ ደረጃው ነው፣ ሁለተኛው ስቴጅ ነው። ይሄ በሙሉ አዳራሽ ነው፣ እስከ አምስት ሺህ ሰው የሚይዝ አዳራሽ ነው። ሰርግ፣ ልደት፣ የተለያየ ስብሰባም ሲኖር እዚህ እንዲያደረግ ነው፣ ህዝቡ እዚህ እያደረገ በነጻ አዳራሹን እየተጠቀመ አረጋያንን አምሮማን እንዲመግብ ነው ቅድም ያየናቸው እዛ መጀመሪያ የገባንበት አዳራሽ ያሉት የአእምሮ ማን የእነሱ መኝታ ክፍል ነው። እችኛዋ ደግሞ ህክምና መስጫ ናት። የስነ ልቦና ህክምና እዛ ነው። እዚህ ደግሞ የአእምሮ ማን ከኤካ ኮተቤ ሆስፒታል መጥተው ህክምና ይሰጣሉ፣ ባለሙያዎች ማለት ነው። ለእነሱ ደግሞ መድኃኒት የሚሰጡ ድጋፍ ሰጭ የሚባሉ አሉ፣ የሰለጠኑ ልጆች። ጠዋትና ማታ መድኃኒታቸውን ይሰጣሉ ማለት ነው። ሰላም ያገር ሰው፣ አሁን የምንገኘው የህንፃው ቤዝመንት ላይ ነው። አሁን ከጀርባዬ እንደምታዩት ይህ ሁሉ አልጋ 600 ያም ሮማኖች የሚተኙበት አልጋ ነው ማለት ነው። ከዚህ ቀደም ቪዲዮ ሰርቼላችኋለሁ። ያን ቪዲዮ ወደኋላ መለስ ብላችሁ ብታዩት ሙሉ በሙሉ መረጃ ታገኛላችሁ ማለት ነው። እንግዲህ እንደምታዩት አባቶች ይህንን ቦታ በዕጣን እያጠኑ እየባረኩ ይገኛሉ። አብራችሁን ቆዩ። ቶች ተኝቶ ታካሚ ናቸው። እዚህ ክላስ ያሉት ውስጥ ማለት ነው። እንግዲህ የተለያየ ታማሚ አለ መቄዶንያ ውስጥ። ደም ግፊት፣ ስኳር፣ ኤች አይ ቪ፣ ቲቪ ለ መቶ አረጋውያን እህሉ ከዚህ እየወጣ ነው የሚፈጫው ማለት ነው። እና የታላቁ ማዕከል መቄዶኒያ ለብዙ ሰዎች እንግዲህ በቀን እንደየህመማቸው የተለያየ ህመም ያለባቸው ሐኪም እንዳዘዘላቸው ምግብ ከዚሁ ነው እየተሰራላቸው ሄደው እነዚህ መጋድዘኖች እህል የሚቀመጥበት የህል መከማቻነ ለአባ6ድስቱም ቅርንጫፍ አስቤዛ ከዚህ ነው የምንልከው። እንግዲህ ድርጅቱ ምንም አይነት የውጭ ፈንድ የለውም። ነጮች የሚረዱ ድርጅት አይደለም። እዚሁ በኢትዮጵያ ህዝብ የተቋቋመ ድርጅት ነው። መላ የኢትዮጵያ ህዝብ ነው የሚረዳን። እንግዲህ እግዚአብሔር በረከቱን ሰጥቶን 46 ቅርንጫፍ ከፍተናል። ከአዲስ አበባ ውጭ የምናየው እንግዲህ ያው የአእምሮ ማንግቢ ነው። በተለያየ ምክንያት በሰው ሰራሽም ሊሆን ይችላል በተፈጥሮ ምክንያት አእምሮአቸውን ያጡ ግን ሕክምና ላይ ያሉ ደግሞ ድነውም እዚህ ግቢ ትልቁን ስራ የሚሰሩት እነሱ ናቸው። ጽዳት ይሰራሉ፣ መንከባከብ ይሰራሉ፣ ጫኛ ወራጅ የተለያየ ስራ የሚሰሩ አእምሮ ማነው። እችኛዋ ደግሞ መጽሐፍ የሚያነቡባት ቤት ነው። መጽሐፍ ቁጭ ብለው ዋ ከዚችም ደግሞ ትልቅም አለ መጽሐፍ ማንበብ ያላቸው ይሄ ግን ሙሉም ለሙሉ የአእምሮ ማመኖሪያ ነው። እኛ እንግዲህ ጻድቃኔ ማርያምም አለን እዛም እየሄዱ ከ250 በላይ ጸበል እየተጠመቁ መድኃኒት እየተሰጣቸው እዛም ይኖሩ አሉ። መነኮሳት ቅዱሳን አባቶቻችን ይኸው ግቢውን እያጠኑ እየባረኩ ይገኛሉ። ምድረ ከብድ እንግዲህ እንደምታዩት ታላቁ ገዳም ነው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ያረፉበት ታላቅ ገዳም ነው። ልጆቻቸው የመንፈስ ቅዱስ ልጆቻቸው እንደምታዩቸው ይኸው ስምንት ሺህ በላይ ከስምንት ሺህ አምስት መቶ በላይ ያሉ አረጋውያንን እና የአእምሮ ህሙማንን እየባረኩ እያጠኑ ይገኛሉ። በመላው ዓለም ያላችሁ ኦርቶዶክሳውያን በአውሮፓ፣ በአሜሪካን፣ በካናዳን፣ በእንግሊዝ፣ በፈረንሳይ፣ በጀርመን ያላችሁት በሙሉ በመላዊም ያላችሁ በአረብ ሀገርም ያላችሁት ተመልከቱ። ለሊቱ ሙሉ ሲጓዙ አድረው ከታላቁ ገዳም ከምድረ ከብድ ከአቡነ ገብረ መንፈስ ቅዱስ ገዳም ጻድቁ አባታችን ካረፉበት ገዳም ከምድረ ከብድ መጥተው ለሊቱ ሙሉ ሲጓዙ አድረው የመንፈስ ቅዱስ ልጆቻቸው ቅዱሳን አባቶቻችን አሁን እየባረኩ እንዲሁም በማዕጠንት እያጠኑ ይገኛሉና የአባቶቻችን ጸሎታቸው ቡራኪያቸው ማይጠንቱ እንዲሁም ጸሎቱ ይድረሳችሁ እንላለን በመላው ዓለም ያላችሁ ወገኖቻችን። የነርቭ ሕመም ያለባቸው የተለያየ ሕመም ያለባቸው፣ እሳቸው አሁን የነርቭ ሕመም ያለባቸው ናቸው። መናገር፣ መንቀሳቀስ የማይችሉም አሉ። እንግዲህ አባቶች የምናየው ዳይፐር የሚጠቀሙ የአእምሮ ማን ያሉበት ክላስ ነው እዚህ ውስጥ እንግዲህ ከሰባ በላይ የሚጠጉ አእምሮ ማኖች አረጋያኖችም አሉ። አባባ እስኪ እንዲባረቁ እንደሱ ቀና በሉ አባባ መልካም ጤንነት ላይ ነው የሚገኘው። እዚሁ ነው የሚኖሩ። ሙያቸው የዩኒቨርሲቲ መምህር ነበሩ፣ ጅማ ዩኒቨርሲቲ ማለት ነው። ሰላም፣ የሀገር ሰው። አሁን ደግሞ የምንገኘው ቅድም ዛ ቤዝመንት ውስጥ 600 የአእምሮ ህሙማኖች የሚኖሩበት ክፍል ነው ብያችሁ ነበር። ይህ ደግሞ ከ720 በላይ የሚኖሩበት የቆርቆሮ ክፍል ነው። እዚህ ውስጥ እንደምታዩት በርካታ ወንድ የአእምሮ ህሙማኖች የሚገኙበት ትንሽ አግሬሲቭ አግሬሲቭ የሆኑ የአእምሮ ህሙማኖች የሚገኙበት ክፍል ነው። እንግዲህ አባቶች ይህንን ክፍል አጥነው እየወጡ ይገኛሉ። እናንተ አብራችሁን ቆዩ። ያው እስካሁን ስናይ የቆየ ነው የወንዶችን ነው። አሁን ደግሞ የሴቶች ዳይፐር የሚጠቀሙ አእምሮማን አረጋኖች እናቶች ያሉበት ክፍል ነው። ስራ የሚሰሩት እዚሁ ድነው ወደ ስራ የገቡ ወጣቶች አሉ፣ አረጋኖች አሉ። ሙያ ኖሯቸው ደግሞ ጎዳና ወጥተው በህመም ምክንያት ድነው እዚህ ስራ የሚሰሩ አሉ። ይሄ መወልወያ፣ መጥረጊያ ምናምን የሚሰራው ደግሞ እዚሁ የአካል ጉዳተኛ የሆኑ በወልቸር የሚንቀሳቀሱ ወጣቶች ናቸው፣ በብዛት ይሄን ስራ የሚሰሩት። አሁን ምሳ ስለደረሰ ወደ ምሳ ሄደው ነው። ከዛ ውጭ ደግሞ ሽመና ጋቢ፣ ነጠላ ይሰራሉ እዚህ ማለት ነው። ቁጭ የሚል ሰው የለም፣ ሁሉም በአቅሙ ስራ ይሰራል። ያው መቄዶንያ፣ ዘር፣ ቀለም፣ ሃይማኖት አይለይም። የሁሉም እምነት ተከተነ ያለው የኛ ቅድም አይታችሁ ታልኪዳን የሚደርስበት እዚህ ደግሞ ሙስሊሞቹ ጸሎት የሚያደርጉበት ነው የራሳቸው አለ። እንግዲህ እዚህ ያሉት የምናገኛቸው በሙሉ ወጣቶች አእምሮ ማን ናቸው። እንግዲህ እዚህ ያላችሁ ወንድሞች የመጡት ከምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም ነው የመጡት አባቶች በዛሬው እለት እንግዲህ በግንቦት ሃያ ሰባት ቀን በማጥንት ጸሎት በማድረግ ሁሉንም እየባረኩ ነው የሚገኙት። እዚህ ያሉት ደግሞ ፎቁ ህንፃው ላይ ሁለተኛው ቤዝመንት ላይ የሚኖሩ አእምሮ ማን ናቸው ማለት ነው። እዚህ አዳራሽ ውስጥ ሰርግ፣ ልደት፣ የተለያየ ፕሮግራም ይደረጋል። እግዚአብሔር ፈቅዶ ደግሞ ዛሬ የመድኃኒዓለም ዝክር የሚያበሉ በጓዳጎት አሉ ይመጣሉ ማለት ነው። ሰላም ያገር ሰው፣ አሁን ደግሞ የምንገኘው እዚሁ አዲስ አበባ ከዋና መስሪያ ቤቱ 300 ኪሎ ሜትር ርቀት ላይ የሚገኝ ቁጥር አራት መቄዶንያ ነው። ይህ ክፍል ደግሞ ሙሉ በሙሉ ሴት አእምሮዋና ሴት አረጋያን የሚገኙበት ክፍል ነው። ስለዚህ ይህንንም አባቶች ይባርካሉ፣ ያጥናሉ። አብራችሁን ቆዩ። ሁሉንም ክላስ የማሳያችሁ ይሆናል። አብሬያችሁ አለውት ፓዊ ነኝ። ወደ ቪዲዮ

ሰላም ያገር ሰው፣ እንዳያችሁት እንግዲህ ያንዳንዱን ክፍል አጥነን ጨርሰናል። እኔ እዚህ ጋር እለያችኋለሁ። አቅርቢ አዘጋጀውላችሁ ፓዊ ነበርኩኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም እላችኋለሁ። አመሰግናለሁ።